ምንም አይደለም። ያልኩ በቃ እዚህ ቤት ያለው ነገር ያስፈልገኛል አይደል? እሱ ያደቃው ምስኪን ወንድ ነው አሱ። ሰላም እንዴት ናችሁ? ደና፣ የተከበራችሁ የእኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁልኝ? እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እኔ ሰው በጣም ረዥም ጊዜ ከተገናኘን ወደ ቪዲዮም ከመጣው በጣም ረዥም ጊዜ ሆነኝ። ኦልሞስት ስድስት ቀን ሰባት ቀን ሆነኛል፣ አንድ ሳምንት በሉት። ያው ብዙ ነገሮችን ሚዲያ ላይ ማውጣት ትንሽ ስለሚደብር ምናምን ስለ የተሰለቸም ነገር ስለሆነ ነበር አርፌ ተቀምጬ ነገሮች ሲፈቱ ምናልባት ከተፈቱ ወደ ሚዲያ መጣሉ ብዬ ያሰብኩት የነበረው። ነገር ግን እንዳሰብኩት አልሆንም ሁሉም ነገር አንዳንድ ጊዜ ሚዲያ ላይ ከወጣ የሚያስፈልገው ሚዲያ ላይ ወጥቼ ዲፌንስ ማድረግ ነው። በቃ ሚዲያ ላይ ለመጣብኝ ነገር ሚዲያ ላይ መጥቼ ነው ዲፌንስ ማድረገው። እና በጣም ብዙ ቀን ምናምን አርፌ ለመቀመጥ ነገሮች ምንም እንዳልተፈጠሩ አድርጌ ለመቀመጥ በተለይ ቡታጅራ ከመጣው በኋላ ትንሽ ራሴንም ለማረጋጋት ከሰዎችም ጋር ላለመገናኘት ብዙ ሞክሬ ነበረ። ነገር ግን በቃ ሊሆንልኝም አልቻለም። ስለዚህ ነገሮችን በውስጥ መፍታት ብችል በውስጥ ፈትቼ እናንተ ጋር ብመጣ ደስ ባለኝ ነበር፣ ደስም ይለኝ ምናልባት ከድሮ ጀምሮ የምታውቁት የኔን ሜንታሊቲ የምታውቁ ሰዎች ካላችሁ ብዙ ችግሮችን ሚዲያ ላይ ማምጣት ችግር እንደሚያመጣ አሳይቻችኋለሁ እና በቃ አንድ ጊዜ ሚዲያ ላይ ከተጀመረ ሚዲያ ላይ ነው የሚያልቀው ይሄ ነገር። ስለዚህ ለዛ ነው ዛሬ የመጣሁት እና አብዛኞቻችሁ ኢንቦክስ ስታደረጉልኝ ነበር፣ ስትደውሉልኝ ነበረ፣ በዚህም በሌላም ጉዳይ ስትደውሉልኝ ነበረ። እኔ እጅግ በጣም ደህና ነኝ። ያው እንግዲህ ከረዥም ጊዜ በኋላ ነው የመጣውት በቪዲዮ ዛሬም ለመምጣት ያስገደደኝ ነገር እንግዲህ ባለፈው እንዳያችሁት ከዮርዲ ጋር የተፈጠረው ነገር በጣም ረጅም ነገር ነው። ረጅም ነገር ነው ስላችሁ፣ እኔና እሷ ስንተዋወቅ እናንተም እኔን አታውቁኝም ነበር፣ እሷንም አታውቋትም ነበር። እኔ ሚዲያ የሚባለው ነገር አላውቅም ነበረ። ከሚዲያ በፊት ነው እኔና ዮርዲ የምንተዋወቀው፣ ፍቅረኛም የሆን ነው ጓደኞችም የሆን ነው በሚዲያ ግፊት አይደለም ወይ፣ ለሚዲያ እንትን ፍጅታ አይደለም ከዛ በፊት ነው። እና እሷ እንትን ያልነው እና ዛሬም የምንጣላው የተጣላነውም እዚህ ድረስ የሚደረስ ነው። ለሚዲያ ብለን አይደለም። ብዙቻችሁ ስላየሁኝ ነው ኮመንት፣ ምክንያቱም እናንተ ሳታውቁ ምን እና እሷ እንትን የምንለው አብዛኞቻችሁ እንደዚህ አይነት ነገሮችን ስትናገሩ ስለሰማሁኝ ነውና ትንሽ ደብሮኝም ስለነበረ ነው። ስለዚህ ሚዲያ ላይ እንደምታውቁም በቃ እዛው ላይ እንፈታለን ችግሩ ብዬ ተስፋ አረግ ነበረ። ነገር ግን ባለፈው ፖስት የተደረገ ቪዲዮ አይቼ ነበር። ና ዩርዲ ከሚኪያስ ጋር ያው በውስጥ አውርተናል። ና ዩርዲ በጣም ብዙ ነገር ተጨቃጭቀን ነገሩን በቃ ረዥም ነገር ነው እና ምናልባት እድሜ ካለን ጤና ካለን አንድ ቀን ልናውቀው እንችላለን ነገሩን እንደዚህ ባይሆን ደስ ይለኝ ነበረ። ነገሩ እንደዚህ ባይቀጥል ደስ ይለኝ ነበረ። ነገር ግን እኔ ምንም ማድረግ አልችልም። በቃ መፍታት የማይቻል ከሆነ መተው ነው። እንደዚህ አይነት ባህሪ ነው ያለኝ እኔ። በቃ መፍታት የሚቻል ከሆነ ዋሽቼም ቢሆን ቀጥፌም ቢሆን ሆነ ነገርም ሆኜ ቢሆን ነገሩን ብፈታው ደስ ይለኝ ነበረ። ያው እኔ ከሚዲያ ስለቀረውኝና ብዙ ጊዜ ቪዲዮ ስላልሰራውኝ እኔ እንደ ጥፋተኛ ልታይን ሆነ ሳስበው ማለት ነው። እና ጥፋት እንደሌለብኝ ደግሞ ማሳየት አለብኝ እኔም። ስለዚህ ትላንትን ከትላንቱ ምናምን መሰለኝ ፖስት ተደርጉ ቪዲዮ ብዙ ሆኛለሁ ከዊና ጋር ይቅርታ ል ለሞ መሞከር ያለው ነገር ግን ይቅርታ ሊቀበል አልቻልም ምናምን ብቻ የሚል ነገር ሰማኝና እና እሱ ቤት ዕቃ አለ ይዘልኝ ምናምን ስትለው ነበረ። ሚኪም ያው እኔ እዚህ ነገር ውስጥ እንደዚህ ብዬ አልገባም፣ ስለዚህ ራስሽ መተሽ ውሰጂ፣ ሄደሽ ውሰጂ ምናምን ብሏት ነበር እና ትላንት ማታ ጽፌላት ነበረ ለዩርዲ መታ እንድትወስድና ሌላ ግርግር እንደማልፈልግ ምናምን ነግሬያት ነበር። እና በቃ ቅርብ ሰዓት ያው ብዙ ጊዜ ከቤት አልወጣም ምንም ትንሽ ራሴን ለማረጋጋት እየሞከርኩ ነበር። ከቤት ማለጣ ከቤት መተሽ ውሰጂ ስትደርሺ ደውልኝ፣ እና እምትፈልጊውን ነገር ቢኝ ጋር ያለሽ ነገር መተሽ መውሰድ ትችያለሽ፣ እና ራስሽን እንትን ማለት ትችያለሽ ምናምን ብያት ያለው፣ ብቻ ግን ያው ከሰፈር ሰው ጋር መጠው እና የለመደበ ያመለ ምናምን ብለብቼው ነገር ተናግራኛለች እና ለዛ ነው እኔም ዛሬ ካሜራ ይዤ የመጣሁት ጉዷን ላየው ማለት ነው። እኔ ማንም ይሁን ማንም ከሷ ጋር የሚመጣ ሰው የምሬን ነው የምላችሁ። እኔ ክብሬ ላይ የሚመጣ ከሆነ እሷንም እሱንም አስቀይሜ ነው የምሸኛቸው። ስለዚህ ስትደውልልኝ ወጥቼ እቀበላታለሁ። እናንተ ቤተሰቦቼ ግን እጅግ በጣም ነው የምወዳቸው፣ እጅግ በጣም ነው የማከብራቸው። በጣም ብዙ ቀን ስጠፋ በጣም እንትን እያላችሁ የነበርና አመሰግናለሁ በጣም ያው እንግዲህ ውግድም ብትኖርባት ኖርም ከዚህ በኋላ በመልካም ነገሮች እንገናኛለን ብዬ ተስፋ አደርጋለሁ። እናንተም ለሁለት አመት ሙሉ አብራችሁን የቆያችሁ ኦዲንሶች ናችሁ። አብረን እንቀጥላለን ብዬ ተስፋ አደርጋለሁ። የኔ ውድ ተወዳጅ ቤተሰቦች ወዳችኋለሁ። አብራችሁንም እንግዲህ ስትመጣ በር ከፍተን እንቀበላታለን። የምትፈልገውን ነገር ትወስዳላችሁ። ወዳችኋለሁ።

ደግሞ አንቺ እሱ ጓደኞች ነው ነው፣ ጓደኛው አይደለም። ምን ነው ምን ነው እኔ ነው። ከዚህ በፊት ያለውን ነገር ታውቃለህ። የሰፈር ሰው ሁሉ የፈለገ ነገር ሁሉ ምንም እኮ አታመጣም። ለምን ለምን ወንድሟ ለምን አትሆን? ምንም አታመጣም። ሌላ ነገር ምናምን ፈልገህ ከሆነ የመጣኸው ችግር ውስጥ ነው የምትገቡት። አንተ አንቺ የምትፈልጊውን ነገር ይዘሽ አንተ ችግር ውስጥ እንዳትገባ እኔ ሲቀጥል፣ እንደዚህ እንደተናገራት በጣም አፍራ ያለው ድሮም እንደማከብረው ታውቃለህ፣ ግን ከዚህ በላይ ማለፍ

እኔ ምንም አይደለም ያልኩ እዚህ ቤት ያለው ነገር ያስፈልገኛል አይደል? እሱ ግን ነው ወንድ ነው እስኪ

እኔ ጉልበት ብለ ሲል መጀመሪያ ነበር ማሳለፍ ተግሬ ያለው አገኘው ሞተር ይዞ ስለነበር ይዞ ይመጣል አለ ቢመጣ ሞተር የምትይ በትኮር ምን ስለነበር ዝም ብዬሽ ነበር የመጣሁት። ግን ዊና ንግግሩ ደስ አይልም። እኔ የመጣሁት እኮ ሰላም ላደርሳት ነው። አሁን እኔ እኮ እሺ፣ ምንም ነገር ብትይ ምንም ማለት። ዊና ንግግሩ እንዴት ነው ግን? አሁን በዚህ ሰዓት ደስ አይልም። ለምን የመጣሁት በዚህ ሰዓት፣ ወንድ ሆነሽ እቃ ትወስጃለሽ? እኔ ታመለሽ። እሺ፣ አንተ እንዳትነግ። ቆይ አንተ፣ ስርዓት ለምን አይኖርም? አንተ፣ ስርዓት ባይኖርኝስ ምን ልትሆን ነው?

ያሳለፍነውን ነገር ብዬ ነው።

ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ቀራ ይቀመጣል እንዳደራ